ይውርዲ አንዲት ሴት ደውላለች። ለምን በህግ አንጠይቀውም ብላሻለች። ከኔም ወልዷል ብላ እድሉን ለመጠየቅ ማለት ነው። እሱ እንዲናገር ለመፍቀድ ማለት ነው። አይ በእርግጥ ደውላልኝ ነበር፣ ሁለት ዓመት አካባቢ ተመለሱ። ሰሞኑን ነገር ግን ህግ ቦታ እንሄድ አላለችኝም። ከኔ ልጅ አለው ከኔ ከወንድምሽ ጋራ ከልጅሽ ጋራ እህት ስለሆነች እናገናኛቸው አለችኝ። እኔ ደግሞ ተልእኮ ስለመስልኝ አልሄድኩበትም። ከዛ በኋላ መልሶ ለመቻል ሌላ ጊዜ ብዬሽ ነው የዘጋሁት እንደዚህ ነው። ክሊር አድርጌ ዕድል ብሰጥ ማለት ነው። ተረዳኛ በማለት አሁን የወርዲ አንድ ሴት ደውላለች። ከኔም ወልደዋል እህትና ወንድሙን እናገናኝ ብላሻለች። እሺ፣ አሁን ወንድማችን መቀጠል ትችላለህ። ናበደ ልጅ እስከ ሁለት ዓመቱ ድረስ የረዳት ነበረ፣ ቤተሰቦችም ያውቃሉና። እሺ፣ መቼ ነው ወልደ መቼ ነው የወለደው? ነገር አሁን ዲጂቷ ስምንት ዓመቷ አለ አሁን ዲጂቷ ስምንት ዓመቷ አዎ ስምንት ዓመቷ እድዋይ ነበረች። እናቷን ከድዋይ ያው ትዳር እንዳለው ምናምን አታውቅም ነበር። ያው ደስ ብላ መጣች ወደ ወደው ምናምን እሺ። ያው ከወለደች በኋላ እስከ ሁለት ዓመት ድረስ ያገዛት ነበር ምንም። ከዛ በኋላ ስምንት ዓመት ኢትዮጵያ ውስጥ ነበሩ እኚህ ሰው። እሺ ዮርዲያ ጥሪልኝ። እንጃ እኔ አላውቅም።

አሁን እኔ ጋር የለችም፣ ግን ቁርጥ አባቷን የምትመስለው የምትመስለው ምንም ዲኤንኤ ራሱ አያስፈልግም ብዬ አስባለሁ። በመልክ አባቷን ነው የምትመስለው። እሺ ምን ወንድማችን የሚናገረው ነገር እውነት ሊሆን ይችላል፣ ግን እንደው አሁን አጀንዳ ማስቀየር እንዳይሆንብን

ወንድማችን ሰምተናል። ወደ ሚዲያ ቀርባ እንግዲህ እሷም ደግሞ የደረሰባትን ነገር በመረጃና በማስረጃ አቀርባ ከዛ በኋላ ግብአት ይሆናል ማለት እንግዲህ እናንተ ላይቶ ሌላም የሚመጣለ ምናልባት ደግሞ የተሳሳተ ኢንፎርሜሽን ከሆነ እናጣራለን ማለት ነው። እሺ፣ አሁን ወንድም የጨርሰሃል? ሀሳብህን ጨርሻለሁ። አመሰግናለሁ። እግዚአብሔር ያክብርልን። እሺ፣ በነገራችን ላይ መቅረብ ከፈለገች ምንም መፍራት የለባትም። እሺ። እሺ ከፈለክ ስልክ ቁጥሬን ማስቀመጥ ትችላለህ ማየት ትችላለ መደወል ትችላለ ነገሮችን እናጠራለን። እሺ ግርማ ከሶስት ወልድ አልበናቸው አላምን ብላቸዋል አደለም? እሺ እሺ አሁን የወርዲ ጋር ቁም ነገራችን እሷ ላይ ፎከስ እናደርግ። እሺ